ሰላም ጥናስጥልን ስጥልን ውዴ ሰብለና በዛብህ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? በዛ ብናይን ሰላማችሁ ብዝት ይበል። ዛሬም እንደተለመደው አዲስ ቪዲዮ አለን። ከተመልካቾቻችን ጥያቄ እንነሳለን። ብዙ ጊዜ ያነሳነው ሀሳብ ነው፣ በተለያየ መንገድ ቢሆን ገልጸነዋል። ሰዎች በተለያየ ፍቅር ግንኙነቱ በተለያየ ጊዜ በተለያየ አጋጣሚ ከነበራቸው የፍቅር ግንኙነት መለያየት መቋረጥ ሊኖር ይችላል፣ ይፈጠራል። እና ያንን ነገር ደግሞ ተቋርጦ እንዲቀጥል ማይፈልጓሉ። ያ ማለት እንግዲህ እንዲመለስ ወይም ደግሞ ፍቅረኛው እንድትመለስ ወይም እንዲመለስ የምትፈልግ ማለት ነው። ያንን ግንኙነት እንደገና መጠገን ይፈልጓሉ። ሌላኛው ደግሞ ቢያንስ ያለኝን ዋጋ ደግሞ ማሳየት ፈልጋለው የሚሉ ሰዎችም አሉ። ስለዚህ ከዚህ ጋር ተያይዞ የምታነሱት ጥያቄ አለ። በተለይ ደግሞ የቀደመ ፍቅረኛችሁ ወይም ደግሞ ከዚህ በፊት ጓደኛችሁ የነበረ ሰው ከተለያያችሁ በኋላ እናንተን እንዳይረሳችሁ እንዲያስታውሳችሁ የሚያደርጉት ነገሮች እያልን የሰራ ናቸው ቪዲዮዎች አሉ። ግን እኛ እንዴት ማወቅ እንችላለን እነዚህ ነገሮች ተግባራዊ ያደረግን ያ ሰው ግን እያስታውሰን ነው ወይስ እኛ እናፍቆናል የሚለውን ሀሳብ እንዴት ማወቅ እንችላለን? የሚሉ ደግሞ ከባድ ጥያቄዎች ተጠይቀዋል። ለማንኛውም ዛሬ ማነሳላችሁ አጠር ያለ ሀሳብ የሚሆነው ብዙ ጊዜ ከፍቅረኞቻችሁ ጋር ተለያያችሁ፣ በሆነ አጋጣሚ አልተስማማችሁም፣ ብሬክአፕ ተፈጠረ። ግን ያ ሰው የእናንተን ዋጋ ማወቅ አለበት እናንተን እንዲናፍቅ የሚያደርጉት ነገሮች ብለን ካነሳናቸው ሀሳቦች ውስጥ ተነስተን ያንን ነገር የሚያሳዩ ለምሳሌ እናንተን እየናፈቋችሁ እንደሆነ ሊያሳውቅ የሚችሉ ሞመንቶች ምንድን ናቸው? እንቅስቃሴዎች ምንድን ናቸው? ያ ልጅ የምር አንቺን እየናፈቀሽ እንደሆነ ወደ አንቺ መመለስ እንደሚፈልግ እንዴት ማወቅ ትችላለች፣ ወይም እንዴት ማወቅ ትችላለ የሚለው ሀሳብ ላይ ስንመጣ ሶስት በጣም ወሳኝ ነጥቦችን አነሳለሁ። እዚህ ላይ ለእኛ የሚጠቅሙን ስለሆኑ ነው። መጣም አልመጣም አይደለም፣ ግን የየራሳችሁን ዋጋ እንዴት ከፍ ማድረግ ትችላላችሁ፣ መገንባት ትችላላችሁ፣ ራሳችሁን የሚለውን የሚያሳይ ነው። ስለዚህ የመጀመሪያው ነገር እናንተ ከምታደርጉት ነገር እነሳለሁ። እንደዚህ አይነት ነገሮች ሲፈጠሩ፣ መለያየት ወይም ደግሞ ብሬክ አፕ ሲፈጠር የምታደርጉት ነገር አለ። ምን ለማለት ነው? ልክ የበፊቱን አይነት ነገር የምታስቀጥሉ ሰዎች ለምሳሌ ምንድነው የሚሆነው? መንከባከባችሁ ያ ትትናችሁ ያ ያንን ሰው ያላችሁን ነገር ለማሳየት ለማስረዳት ፍቅራችሁን ለመግለጽ የምታደርጓቸው ነገሮች በሙሉ ይኖራሉ። እንግዲህ ምን ብዬ ልገልጽላችሁ አልችልም። እንደየ ምርጫችሁ ለዛ ሰው የምትሰጡት ፍቅር፣ የምታደርጉላቸው ነገሮች ይኖራሉ እና ያንን ነገር ብዙ ጊዜ ባለበት እንዲቀጥል ገፍታችሁ የምታደርጉ ሰዎች አላችሁ። ማለት ያ ሰው እንዲመለስ ወይም እንደ ይቅርታ እንዲታይላችሁ አይነት ነገር ከዚህ በፊት እንድታደርጉለት የሚፈልግ የነበረውን ነገር በሙሉ የሆነ መለያየት ወይም ብሬክአፕ ሲኖር ከዚህ በፊት የምታደርጉትንም ተጨማሪ ነገሮችንም የምታደርጉ ሰዎች አላችሁ። ስለዚህ ምልላችሁ ፈልጌ ነው፣ እዚህ ጋር የእናንተን ዋጋ ሊያውቅ እንዲችል እድል አልሰጣችሁትም ወይም እድል አልሰጠሽውም ወይም እድል አልሰጣትም ማለት ነው። ምክንያቱም ሰዎች የአንድን ሰው ዋጋ የአንድን ሰው ቫሊዩ ሊረዱ የሚችሉት ያ ሰው ከነሱ ጎን ወይም ደግሞ ያ ሰው ያደረገው የነበረውን ነገር ይሰጣቸው የነበረውን ነገር ሙሉ በሙሉ ማግኘት ካልቻለ ነው የሚሆነው። ምን ለማለት ፈልጌ ነው፣ የዛን ነገር ጠቀሜታ የምናውቀው ከእጃችን ሳይኖር ሲቀር ነው፣ ወይም ደግሞ እጃችን ላይ ስናጣው ነው የሚለውን ሀሳብ እንድታውቁት ነው። ነገር ግን በተመሳሳይ ምንድን ነው ሰዎች የሚያደርጉት ወይም በተቃራኒ የሚያደርጉት ነገር ያንን ነገር አብዝተው አስቀጥለው ሰዎችን ያጨናንቃሉ፣ ወይም እናጨናንቃለን ሰዎችን ማለት ነው። በዛ ደረጃ ሰዎች ሊረዱን አይችሉም፣ እንዲያውቁን እድል አልሰጠናቸውም። ዋጋችሁን እንዲያውቁ እድል መስጠት አለባችሁ። ስለዚህ በፊት ታደርጉ የነበረውን ነገር ታደርግላት የነበረውን ወይም ታደርግለት የነበረውን ነገር አብዝተሽና ይበልጥ ያንን ነገር የማድረግ ነገር። ስለዚህ የተለየ ነገር ከሌለ ወይም ደግሞ የእናንተን ዋጋ እንዲያውቅ እድል ካልሰጣችሁት በፍጹም ሊያስታውሳችሁ ሊያስባችሁም አይችልም ማለት ነው። ስለዚህ በቃ ስትባሉ ወይም ደግሞ የሆነ ነገሮች ክፍተት ሲፈጠሩ ጋፖች፣ በተለይ የእናንተ ችግር ካልሆነ ወይም በሆነ መንገድ የተፈጠረ ከሆነ ያንን ነገር ማስተዋልና ወደ ራሳችሁ ተመልሳችሁ ማየት ያስፈልጋል የምለው ሁሌ ለዛ ነው። የእናንተን አስፈላጊነት፣ የእናንተ ቦታ ክፍት ሆኖ መታየት መቻል አለበት ማለት ነው። ስለዚህ እዚህ ጋር ታስፈልጋለች ወይም ያስፈልጋል እንድትባይ፣ ሌላኛው ማነሰው ነገር ደግሞ የተለየ ነገር አታደርጉም ወይም ደግሞ ያ ነገር ተፈጠረ። አሁን ያልኳቸው አንዳንዶቻችሁ በጣም በጫና ያንን ለማሳየት ትሄዳላችሁ፣ ፍቅራችሁን ለመግለጽ በስልክ በሚሴጅ፣ በተለያየ መንገድ። እሱ እንዳለ ሆኖ፣ አንዳንዶች ደግሞ ምን ማድረግ እንዳለባቸውን እንኳን አያቁም። ዲፕረስዶ ነው ወይም ደግሞ የሆነ ሎክ ሆኖ በቃ ዝግትግት ብሎ የሚቀመጡ ሰዎች አሉ። ግን በዚህ መሀል ደግሞ አዲስ ነገር የሚጠብቁ ማለት ነው። አዲስ ነገር ሳናደርግ፣ የተለየ ነገር ሳናደርግ የተለየ ነገር ልናገኝ አንችልም። ይህንን ማሰብ መቻል አለብን። ስለዚህ ምንድን ነው ተደብረን ቤት ውስጥ ወይም ክፍላችንን ዘግተን ወይም የሆነ አካባቢ ተሰውረን ወይም ራሳችንን አርቀን መቀመጥ ሳይሆን ያለብን ልክ ከዚህ በፊት እንደምናነሳው ራሳችሁን በሌሎች ነገሮች ውስጥ ማቆየት መቻል አለባችሁ። በተለይ ደግሞ ራስን በመፈተሽ ራስን በማደስ ወደ ደስታ ለመመለስ በመሞከር አዳዲስ ነገሮች ላይ በመገኘት ሌሎች ነገሮችን ያ ማለት እንግዲህ ራሳችሁን የተሻለ ነገር ላይ ለማድረግ የምታደርጉት ጥረት ወደ ራሳችሁ መመልከት ራሳችሁ መጠበቅ ያለባችሁ መጠበቅ ወደ ራስ ወስደሽ ማየት ጊዜ ወስዶ ለራስ ጊዜ መስጠት መቻል በጣም አስፈላጊ ነው። በተለይ ደግሞ ከኤክሳችሁ ጋር የምትታገሉትን ትግል አቁማችሁ ከራሳችሁ ጋር ራሳችሁን በመለወጥ ደረጃ የምትታገሉ ቢሆን የተሻለ ነገር ማሳየት ይቻላል። ለራሳችሁ ደስታን ለመፍጠር ራሳችሁን ወደ ትክክለኛው ማንነታችሁን ለማምጣት ብትጥሩ የተሻለ ነገር ማሳየት ብትችሉ ከዚህ በፊት ብየዋለሁ። ሶሻል ሚዲያ ላይ ራሳችሁን ስታሳዩ የተደበረ ያዘን የተሰበረ ልብ ሳይሆን የተሻለች ያችን ሴት የተሻለ ያ ሰው ሆናችሁ ለመታየት ብትሞክሩ አዲስ ነገር አዲስ ራዕይ አዲስ ደስታ አዳዲስ ሰዎችን አግኝታችሁ ከአዳዲስ ሰዎች ጋር የምታሳልፏቸውን ጥሩ ጊዜዎች ልክ ተሰብር ያለው ወድቅ ያለው ጠፍቻ ያለው ሳይሆን አሁን የተሻልኩ ነኝ የተሻለ ድል አለኝ ብለሽ የተሻለ ቁመና ገንብቶ ማሳየት የሚችል ሰው ወይም ደግ የድሮው ሰው እንዲመለከተው ማድረግ ይችላል። ስለዚህ ከኤክሳችሁ ጋር መታገላችሁን ታቆማላችሁ ወይም ደግሞ ከቀደመ ጓደኛችሁ ወይም ፍቅረኛችሁ ጋር ያለውን ትግል ትታችሁ ከራሳችሁ ጋር ራስን ወደ መገንባት ራስን ወደ ማየት ራስን ወደ ተሻለው ቨርዥን ለማምጣት መጣር የተሻለ ውጤት ያመጣል። ስለዚህ ይህንን እያደረግሽ ነው ማለት ያ ሰው አንቺን እያሰበ ነው የሚለውን በሌላ መንገድ ማወቅ ትችላላችሁ ማለት ነው። ይሄኛው ከዚህ በፊት የሚያነሳው ሌላው ጠንካራው ሀሳብ ነው። በተለይ ደግሞ ራሳችንን ካልቀየርን፣ ራሳችንን ካልተመለከትን ከበፊቱ የተሻለ ነገር ሆነን ሰዎችን መሳብም መመለስም አንችልም። ሌላኛው ሶስተኛውና ወሳኝ ነጥብ ደግሞ የማነሳው ብዙ ጊዜ ሰዎች ከጓደኞቻችን ጋር ወይም ከፍቅር አጋሮቻችን ጋር ስንለያይ፣ በተለይ ደግሞ ወንዶች ከሆኑ ምንድን ነው በፊት ታሪካችሁ፣ በፊት ያሳለፋችሁትን ነገር አስታውሰው ይናፍቁናል ብላችሁ እንዳታስቡ። ብዙ ጊዜ እሱ ነገር አይፈጠርም። በተፈጥሮ አዲስ ነገር ወይም ደግሞ ሌላ የሆነን ነገር ውድድር ውስጥ የተሻለ ነገር የማየት ፍላጎት ውስጥ ከመግባት ካለን ተፈጥሮ ባህሪ ጋር ተነስተን ምንድን ነው የሚሆነው? የበፊቱን ነገር አስታውሰው ሳይሆን ወደፊት ያላችሁን ነገር፣ ወደፊት የምትሆኑትን ነገር፣ እየሆናችሁት ያላችሁትን ነገር መናፈቅ ይቀላል፣ በተለይ ለወንዶች ማለት ነው። ስለዚህ ምን ለማለት ፈልጌ ነው? የበፊቱን ታሪካችሁን፣ በፊት ያሳለፋችሁትን ነገር ያስቡትና ያስታውሰኝ ይሆን ብላችሁ ከምታስቡ ይልቅ ወደፊት ያላችሁ ነገር ሰዎችን የሚያጓጓና የሚስብ ማንነት እንዲኖራችሁ አድርጋችሁ ብትሰሩት ያንን ነገር በተለያየ መንገድ በሶሻል ሚዲያ ማሳየት ብትችሉ፣ ወይም ደግሞ ባላችሁበት በስራ ኤንቫይሮንመንታችሁ በቤታችሁ የተሻለችዋን ያችን ሴት ብታሳዩ ያ ነገር ይበልጥ አንቺ እንዲናፍቅ ያደርገዋል። ያችኛ አዲሷ ማንነት፣ አዲሷ የተሻለች ሰው ያ ሰው ሊናፍቃት ይችላል። ምክንያቱም የበፊቱን አስታውሰው ከሚናፍቀው ይልቅ አሁን ያለሽ የተለየ ማንነት አሁን ያለች ጠንካራ ማንነት አሁን ያለህ ጠንካራ የተለየ ሰውነት ይበልጥ እንድትናፈቅ ሊያደርግ ይችላል። ስለዚህ የበፊቱን አስታውሰው የሚለው ነገር ይቅርና ወደፊት ያለው ነገር ይበልጥ እንደሚያጓጓ ማሰብ የተሻለ ነው። ምክንያቱም ራሳችንንም የምንለውጥበት እድል ስለሆነ በዛ ሰዓት ማንም ሰው ወደ እናንተ መምጣት የሚፈልግ ይሆናል ማለት ነው። ምን ለማለት ፈልጌ ነው? ጠቅለል ሳደርገው አንድ ቲክቶክ ላይ በጣም የተመቸኝ ቪዲዮ አለ አንዲት ሴት እንደምትወድህ ወይም ደግሞ እርግጠኛ መሆን ከፈለግ፣ እንድትወድህ ከፈለግ አይቲንክ ወይም ደግሞ እሷን መሳብ ከፈለግ፣ ራስን ለውጥ፣ ራስን የተሻለ ሰው አድርግ፣ ራስን ጠንካራ አድርግ፣ ገንዘብ ስራ፣ የተሻለ ሰውን ትልቅ ሰውን ወደደች አልወደደች ምናባ ትሰራላለች፣ የሚል ቲክቶክ ላይ አንድ በጣም ያዝናናኝ ቪዲዮ አለና በሌላ መንገድ ይህንን በቁም ነገር ብትወስዱት ራሳችሁን የተሻለ ባደረጋችሁ ቁጥር የተሻለ ተፈላጊ ናችሁ የሚለውን መርሳት የለባችሁም። ስለዚህ እነዚህን ሶስት መሰረታዊ ነገሮች አስተውሉ። አንደኛው ያንን የተለመደውን ነገር አታስቀጥሉት። ያንን ነገር ካደረጋችሁ ከዛ ቦታ አላችሁ፣ አሁንም ጎደሉ አልሆናችሁም። ስለዚህ ያንን ለመሙላት ምንም አይነት ጥረት አይደረግም። ሁለተኛው ቆዝማች ተሰብራችሁ አትቀመጡ። እንደዛ ሆናችሁ ደግሞ ያን ሰው መምጣት አትጠብቁ። ምክንያቱም አዲስ ነገር እስካላደረጋችሁ ነገር ድረስ አዲስ ነገር አይኖርም። ሶስተኛው ደግሞ የትላንቱን ማንነቴን ይናፍቀዋል ሳይሆን የነገውን ማንነቴን የነገዋን ይችን ልጅ ናፍቆ ወይም ጓግቶ ይመጣል ብላችሁ አስቡ። ናፍቆ ይመጣል ብላችሁ ማሰቡ የተሻለ ነው ብዬ አስባለሁ። ውዴ ሰብለና በዛ ዩቲዩብ ቻናል ቤተሰቦች ሰብስክራይብ አድርጉ፣ ሼር አድርጉ፣ ቪዲዮን ከወደዳችሁት ለጓደኞቻችሁ አድርሱ። እንወዳችኋለን። ነገ በሌላ ቪዲዮ እንመለሳለን። ቻው ቻው። ሰብለና በዛብህ።